ተመልሰናል ተመልካቾች። በዚሁ የምናልፈው ለዜና መጽሔታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎች ሊያደርሰን መለሰ ግዛቸው እዚህ ስቱዲዮ ተገኝተዋል። መለሰ፣ ወደ መረጃዎች ማለት ትችላለን። አመሰግናለሁ። የ2025 ዲያመንድ ሊግ በደሴ ከተማ አስተናጋጅነት የተካሄደው ዘጠነኛው የመላ አማራ ጨዋታዎች ውድድር ስፖርተኞች አቅማቸውን ያሳዩበት እንደነበር የደብረ ብርሃን ከተማ አስተዳደር ወጣትና ስፖርት መምሪያ ገልጿል። መምሪያው በውድድሩ ለተሳተፉ ስፖርተኞችን የአቀባበልና የሽልማት መርሃ ግብር አዘጋጅቷል። ስፖርተኞቹም በቀጣይ የተሻለ ውጤት እንደሚሰሩ ተናግረዋል። ደጀኔ በቀለ የደብረ ብርሃን ከተማ አስተዳደር በዘጠነኛው የመላ አማራዎች ጨዋታ የተሳተፈው ለመጀመሪያ ጊዜ ነው። 154 ስፖርተኞችን ያሳተፈው ልዑክ ከተዘጋጁት 18 የኦሎምፒክ ስፖርቶች መካከል በስምንቱ ብቻ ተሳትፏል። 15 የወርቅ፣ 17 የብርና 15 የነሐስ በድምሩ 47 ሜዳሊያ በማስመዝገብም ከክልሉ ስድስተኛ ደረጃን ይዞ አጠናቋል። የከተማ አስተዳደሩ ወጣትና ስፖርት መምሪያ ኃላፊ አውራሪስ አረጋ እንዳሉት ታዲያ ውድድሩ ተሳታፊዎች የተሻለ አቅም እንዳላቸው ያሳዩበት ነበር። ቆይታችን በጣም አሪፍ ነበር። ልጆቹም ለክልሉ እና ለሀገርም ተኪ የሚሆኑበትን እድል ያመቻቸንበት ሁኔታ ነው ያለው። ልጆችም ደግሞ በዚህ እድል በርካቶ ተጠቃሚ ሆነዋል። ባንሳተፍ ኖሮ ልጆቻችንም አይታዩም፣ ክልሉም ከነዚህ ልጆች ማግኘት የሚገባውን ወኪል ሊያገኝ ይችል ነበር። ስፖርተኞች ስነ ምግባርን ከውጤት ጋር ያቀናጁ የደብረ ብርሃን ከተማ አስተዳደር አምባሳደሮች ናቸው ያሉት ደግሞ የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ብሸት ናቸው። ትክክለኛ የከተማውን ነዋሪ ሊመጥን የሚችል ስፖርተኛ እያፈራን ነው፣ ትውልድ እያፈራን ነው፣ ወጣት እያፈራን ነው ብለን መመስከር የምንችልበትን አድርሳችኋል ከተማችሁን አስከብራችኋልና በድጋሚ እንኳን ደስ ያላችሁ ክብር ይገባችኋል። ከዚህ በላይ ብንሳተፍ ኖሮ የክልሉ የመጀመሪያውን ይዘን ማጠናቀቅ የምንችልበት ሁኔታ ነበር። ስለዚህ ለሚቀጥለው ዓመት ከወዲሁ ትኩረት አድርገን በእኛ በኩል አንዱ ከበጀት ጋር ያለውን ችግር ለመፍታት ዝግጁንን ብዬ አስባለሁ። በልዩ ልዩ የስፖርት ዘርፎች የተወዳደሩ ስፖርተኞችም በተናጠልና በጋራ ጥረት የተሻለ ውጤት ከማስመዝገብ ባሻገር አቅማቸውን ማሳደግ የሚያስችል ትልቅ ልምድ መቅሰም ችለዋል። ደሴ ላይ በነበረን ጊዜ የወርቅ ሜዳሊያ ተሸልም ያለሁ እና በውጪ ስፖርት ከቆየ ልሞስት ሁለት አመት ምናምን አካባቢ ሆኑኛል እና አሪፍ ነበር በደሴ የነበረን ቆይታ አስር ሺና አምስት ሺህ እንግዲህ ባለ ዱ ልሆኛለሁ። ያው ደስ ብሎኛል እግዚአብሔር የተመሰገነ ይሁን እንግዲህ ከዚህም ደግሞ ነገ ጠንክሬ ሰርቼ ደግሞ ሀገሬን ወክሌ ነገ ደግሞ ከፍ ያለ የኢትዮጵያን ሰንደቅ ዓላማ ከፍ አድርጌ ማውለበልብበት ሰዓት ደግሞ እንዲመጣ ያው እግዚአብሔርን እንግዲህ በጸሎት ጠይቃለሁ ማለት ነው። አሪፍና ጥሩ ነበረ። እንደ ቡድንም አንድ ጋ በህብረት በመስራታችን ለከተማችን ጥሩ ውጤት ይዘን መተናል። የውሹና የቦክስ ስፖርት አሰልጣኙ ማስተራ ቤሲሎ ሙልጌታና የሴቶች እግር ኳስ አሰልጣኟ ኤልሳ ኃይለ መስቀል እንደሚሉት የተገኘው ውጤት አስደሳች ነው። ነገር ግን በልዩ ትኩረት መስራት ከተቻለ የተሻለ ነገር ማሳየት ይቻላል። በእግር ኳሱም አሁን አሁን ላይ ደግሞ በቤቶች ውስጥ ስፖርት በማርሻል አርት ዘርፉ በርካታ ልጆች እየወጡ ነው ያሉት። ስለዚህ አሁን በመላው ኢትዮጵያ ውድድር ላይም ከፍተኛ ዝግጅትና መነቃቃት አለ። ስለዚህ በእርግጠኝነት ለክልላችን ውጤት የሚያመጡ የከተማችን ልጆች ይወጣሉ ብለን እናምናለን። በፊትም እንሰራለን፣ አሁንም እንሰራለን። በፕሮጀክት ደረጃ ነው፣ ግን ደግሞ ሪጂፖሊታንት ሆኗል። አንድ ስቴፕ አፕግሬድ መሆን አለበት። ዝም ብሎ በፕሮጀክት እየተያዘ አለምንም ደጋፊ ዝም ብሎ እየተነሳ ውጤት ማምጣት አይቻልም። በበጀት መደገፍ አለበት። የተደረገው ደማቅ አቀባበልና የተበረከተው ሽልማትም ስፖርተኞችን አስደስቷል። የታዳጊዎች ተስፋ የተሻለ እንዲሆን ግን ትኩረት ሰጥቶ መስራት እንደሚገባም በልዩ ልዩ የስፖርት ዘርፎች የተወዳደሩ ስፖርተኞች ጠይቋል። እግር ኳስ በብዛት በወንዶች ላይ ነው የሚሰራው። አሁን በብዛት በሴቶች ላይ ትኩረት ቢሰጥ ሴት ውጤታማ የመሆን እድል አላት። ከተማችንን ወክለን ውጤታማ ሆነናል። ስለዚህ አሁን ደግሞ ለቀጣይ ከፍተኛ ውጤት ለማምጣት ደግሞ ድጋፍና እርዳታ ያስፈልገናል። በግሌ ነው ይህንን ውጤት ያመጣሁት ማለት ነው። በእውነት እንደ እውነት ችግሩ በጣም አስቸጋሪ ነው። ከገጠር ስንቅ እያመጣው በቃ ተከራይቼ ማለት ነው። በግሌ ጥረት ይህን ካመጣው ደግሞ ድጋፍ ቢደረግልኝ የበለጠ ውጤታማ ሆናለሁ ብዬ አስባለሁ። ይህ ሀሳብ በአሰልጣኞች የተነሳ ተደጋጋሚ ጥያቄ ሲሆን ከተማ አስተዳደሩም ችግሩን ለመፍታት ቁርጠኛ አቋም መያዙን አሳውቋል። ከተማ ሲመሰረት ለወጣት እስከሆነ ድረስ በቂ የማዘውተሪያ ቦታ እንዲኖራቸው አድርጎ መስራት የሁላችንም ኃላፊነት ነው። አሁን ያለው መምሪያው የጀመረው ስራዎች እና ሙያተኞቹ የጀመሩ ስራዎች በጣም መጠናከር ከቻለ ክልሉን በአግባቡ የሚወክል ስፖርተኛ ለሀገር አቀፍ የምናበቃ ከተሞችም እስከሆነ ድረስ ክሎቱ ያለንም ስለሆነ ባልተወዳደርንባቸው ዘርፎችን መርጠን ለቀጣይ ዓመት ከወዲሁ ጀምረን መዘጋጀት ይገባናል። መሰረተ ልማትን ከማስፋፋት ባሻገር ብቁ ስፖርተኞችን ማፍራት የቀጣ የቤት ስራ ነው። ከተማችን ብቻ ሳይሆን ክልላችን፣ ክልላችን ብቻ ሳይሆን ሀገራችንን የሚያስጠሩ ስፖርተኞች ማፍራት ነው የምፈልገው። አካባቢያችንን በዛ ማሳወቅ ነው የምፈልገው። ስለዚህ አሁን በሴቶች ያገኘነው ድል ከፍተኛ ነው። ህጻናት ናቸው እንዳያቸዋቸው፣ እነዚህ ህጻናት ማሳደግ መንከባከብ እንፈልጋለን። ህዝቡም ያግዛል። ልጆቹም ፍላጎት አላቸው። በቀጣይ አብረን በጋራ የምንሰራበት ሁኔታ ይፈጠራል። በእውቅናና ሽልማት መርሃ ግብሩም መንግስታዊና መንግስታዊ ያልሆኑ ተቋማት የተመሰገኑ ሲሆን ለስፖርት እድገት ቀጣይነት ያለው ድጋፍ እንዲያደርጉም ጥሪ ቀርቧል። የአውሮፓ ሀገራት የዓለም ዋንጫ ማጣሪያ